በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ክርስቲያኖች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። መምህር ሰሎሞን ንጉሱ እባላለሁ። በዛሬው ቪዲዮ በመጽሐፍ ቅዱስ ሴትና ወንድ እኩል ናቸው ወይ? በመጽሐፍ ቅዱስ ሴትና ወንድ እኩል መሆናቸውን የሚያረጋግጡ አራት ነገሮችን እነግራቸዋለሁ። እስከ መጨረሻ ተከታተሉ። ይህ ቻናል አዲስ ቻናል ነው እና ሰብስክራይብ አድርጉ። ቪዲዮን ላይክ ሼር በማድረግ እንድትተባበሩ አሳስባችኋለሁ። ወደ መረጃው እንግዲህ በዘመናችን መጽሐፍ ቅዱስ ሴቶችን ዝቅ ያደርጋል፣ ወንዶችን ከፍ ያደርጋል፣ ለወንዶች ብቻ ነው ቦታ የሚሰጠው። ሴቶችን እንደ ባሪያ ነው የሚያያቸው፣ እንደ አገልጋይ ነው የሚያያቸው የሚል ትርክት የሚል ትምህርት አላቸው እና ያ ትምህርታቸው ስተት መሆኑን ለመግለጥ እና እውነቱን ለማሳወቅ ነው። እስከ መጨረሻ ተከታተሉ። እንግዲህ መጽሐፍ ቅዱስ ሴትና ወንድ እኩል መሆናቸውን ያረጋግጣል ያረጋግጣል ቅዱስ ጳውሎስ ለኤፌሶን በጻፈላቸው መልእክቱ ምዕራፍ አምስት ላይ እንዲህ የሚል እናገኛለን ማለት ነው። የመጀመሪያው ሴትና ወንድ እኩል መሆናቸውን የሚያረጋግጠው ሁለቱም አንድ ስጋ ይሆናሉ ይላል። የመጀመሪያውና አንደኛው ማለት ነው ምንድን ነው የሚለው? በግዕዙ ወበእንተዝ ብእሲ ሀድግ አባሁ ወእሞ ወይተልዋ ለብእሲቱ ስለዚህ ወንድ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል አንድ ይሆናል ካለ በኋላ ወይከውኑ ክልኤሆም ሀደ ሥጋ ሁለቱም አንድ ሥጋ ይሆናሉ ይሄኛው ኃይለ ቃል ሴትና ወንድ እኩል መሆናቸውን ያረጋግጣል የሴት አካል ያነሰ ነው አላለም የወንድ አካል የበለጠ ነው አላለም ሁለቱም አንድ ስጋ ይሆናሉ ሴትና ወንድ ተደምሮ በምስጢር ተዋሂዶ አንድ ስጋ ይሆናሉ አንድ አካል ይሆናሉ ሁለተኛው እያንዳንዳችሁ በክርስቶስ እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል እዛው ኤፌሶን ላይ ማለት ነው ኤፌሶን አምስት ምዕራፍ አምስት ቁጥር ሀያ አንድ ላይ ማለት ነው አንዱ ለአንዱ መገዛት እንዳለበት መታዘዝ እንዳለበት አንዱ አንዱን ማክበር እንዳለበት ይገልጻል ሁለቱም እኩል ስለሆኑ ባል ብቻውን ይግዛ አላለም። ሚስት ብቻዋን ትገዛ አላለም። ምንድን ነው ያለው? ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሆኖ አንዱ አንዱን ማክበር እንዳለበት አንዱ ለአንዱ መገዛት እንዳለበት መታዘዝ እንዳለበት መከባበር እንዳለባቸው ይገልጻል ማለት ነው። ሶስተኛው ሶስተኛው እንደገዛ ስጋው ይውደዳት እንደ ነፍሱ ይውደዳት እደውኒ አፍቅሩ አንስቲያሆሙ ከመ ነፍሶሙ። ወንዶችም ሚስቶቻቸውን እንደገዛ ስጋቸው ይውደዱ፣ እንደ ስጋቸው፣ እንደ ነፍሳቸው ይውደዱ። ይህ ሶስተኛው ነው ማለት ነው ሴትና ወንድ እኩል መሆናቸው የሚገልጽ የሚያረጋግጥ ሶስተኛ ነጥባችን ነው ማለት ነው እንደገዛ ገዛ ስጋው እንደ ነፍሱ ይውደዳት ማን ባል ሚስቱን እንዲያውም ህንት ነው የሚለው ክርስቶስ ቤተ ክርስቲያንን በከመ ክርስቶስ አፍቀራ ለቤተ ነው የሚለው ክርስቶስ ቤተ ክርስቲያንን እንደወድዳት ነፍሱንም አሳልፎ ለሞት አሳልፎ እንደሰጠ እንደዚሁ ባል ሚስቱን ይውደዳት እስከ ሞት ድረስ ይውደዳት ነው ያለው እስከ ሞት ድረስ ይውደዳት ወአልቦ ዘይክ ልጸሊ ስጋሁ ስጋውን የሚጠላ ሰው የለም። ስጋው ናትና አካሉ ናትና ብልቱ ናትና እንደ ነፍሱ ይውደዳት ይላል ማለት ነው። ሌላው አራተኛ አራተኛ ነጥብ ሴትና ወንድ እኩል መሆናቸውን የሚያረጋግጥ አራተኛ ነጥብ፣ በጌታ ዘንድ ሴት ያለ ወንድ ወንድ ያለ ሴት አይሆንም። ሁሉም ከእግዚአብሔር ናቸው፣ ሁሉም ከእግዚአብሔር ነው ይላል። በጌታ ዘንድ ሴት ያለ ወንድ፣ ወንድ ያለ ሴት አይሆንም። አያችሁ፣ ሴት ያለ ወንድ፣ ወንድ ያለ ሴት አይሆንም። ስለዚህ ለወንድ ሴት ታስፈልገዋለች፣ ለሴትም ወንድ ያስፈልጋታል እኩል ድርሻ አላቸው ይላል ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ መልኩ ሴትና ወንድ እኩል መሆናቸውን ያረጋግጣል ያረጋግጣል። ሌላም ማንሳት ያለብኝ ርዕስ ጉዳይ ካለ በኮሜንት አሳውቁኝ። እነዚህ በአራት ነገሮች መጽሐፍ ቅዱስ ሴትና ወንድ እኩል መሆናቸውን ያረጋግጣል ማለት ነው። ይህንን ቪዲዮ ለሌሎች ሼር አድርጉ፣ ላይክ አድርጉ፣ ቻናሉን ሰብስክራይብ እንድታደርጉ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። ሰላም። እግዚአብሔር ከእናንተ ጋር ይሁን። ይቆየን።